ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 23 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ ከወልዲያ እስከ መርሳና ውርጌሳ የድሮን ቅኝት ሲያደርግ፣ በጎንደር ቀጠና ደግሞ ቅራቅር ከተማ በፋኖ ቁጥጥር ስር ገብታለች። ዝርዝር መረጃዎችን ይዘናል። አገዛዙ አርበኛ ዘመነ ካሴን ከበባ ፈጽሜ እይዛለሁ በሚል እያካሄደ ያለው እንቅስቃሴ እንደማይሳካ የፋኖ አመራሮቹ ገልጸዋል። ሰሙታላችሁ። በብልጽግና የሚደገፈው የነጌታቸው ረዳታ ጣቂ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 አገዛዙ ከወልዲያ እስከ መርሳና ኦርጌሳ የድሮን ቅኝት ሲያደርግ በጎንደር ቀጠና ደግሞ ቅራቅር ከተማ በፋኖ ቁጥጥር ስር ገብታለች። በአፋ ባሀ ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋቧ ጎቤ ክፍለ ጦር ትናንት መስከረም 22 2018 ዓ ም ከንጋት ጀምሮ ባደረገው ተጋድሎው የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማን በቁጥጥር ስር ማስገባቱ ታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለ ሲሆን የአገዛዙ ወታደሮችም ከወደ ፋኖ የተሰነ የተነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ህይወታቸውን ለማትረፍ ሽሽት ላይ መሆናቸው ተነግሯል። በሌሎች የሰሜን አማራ ቀጠናዎችም ውጊያዎች፣ ስልጠናዎችና ህዝባዊ ውይይቶች እየተካሄዱ መሆኑ እየተነገረ ነው። በሌላ በኩል በአፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የእግረኛ ሰራዊቱ ያለቀበት ብልጽግና ድሮኖቹን አሰማርቶ ንጹሃንን የመጨፍጨፍ እቅዱን ለማሳካት እየጣረ ነው። በዚህም በደቡብ ወሎ ዞን በማሻና በተንታ አጅባር ቀጠና ትናንት ከአመሻሹ ጀምሮ የድሮን ጥቃት ቅኝት እየተደረገ ነው ተብሏል። ከወልዲያ እስከ መርሳና ወርጌሳ እንዲሁም ውጫሌና ሮቢት በተመሳሳይ በሁለት ድሮን ቅኝት እየተደረገ ይገኛል። በተለይ በማሻ ወረዳ መቅደላና ኮሬብ ከተሞች በፋኖ ቁጥጥር ስር ሊገቡ ይችላሉ በሚል ስጋት ያደረበት አገዛዙ ተከታታይነት ያለው የድሮን ቅኝት በማድረግ ላይ እንደሚገኝ የተገለጸ ሲሆን በቀጠናው የሚገኙ ነዋሪዎች በቂ ጥንቃቄ ከማድረግ ወደ ኋላ እንዳይሉ ማሳሰቢያ ተሰጥቷል። አገዛዙ አርበኛ ዘመነ ካሴን ከበባ ፈጽሜ ይዛለው በሚል እያካሄደ ያለው እንቅስቃሴ እንደማይሳካ የፋኖ አመራሮቹ ገለጹ። እንኳን በአራት አቅጣጫ በአርባ አራት አቅጣጫ ይምጦ አርበኛ ዘመነ ካሴን ሊይዙም ሆነ ሊያጠፉ እንደማይችሉ በመግለጽ አስተያየቱን የጀመረው የአፋ ብሃ ቴዎድሮስ እዝ የአደረጃጀት ዘርፍ ኃላፊ ፋኖ እሸቱ ጌትነት ነው። አርበኛው በአስተያየቱ ያረጋ ከበድ አገዛዝ የሥነ ፍጥረቱ መነሻ የሆነውን የአማራ ጥላቻ አርበኛ ዘመነ ካሴን በመበቀል የሚወጣለት ይመስል ላለፉት አምስት ዓመታት በልዩ ሁኔታ አካላዊና ስነ ልቦናዊ ስብራት ከማድረስ ባሻገር ህይወቱን ያጠፋል ልኛል ያለውን ነገር ሁሉ ሲሰነዝር ቆይቷል ብለዋል። ከአረጋ ከበደ እስከ አብይ አህመድ ድረስ፣ ከወታደራዊ እስከ ፖለቲካዊ አመራር፣ ከይፋዊ እስከ ዝግ ስብሰባ፣ ከመደበኛ እስከ ሻይ ቡና ፕሮግራም አጀንዳቸው ዘመነ ካሴን እንዴት እናጥፋ ነው ሲልም አክሏል። አሁንም ይሳካልኛል ያለውን ወታደራዊ እቅድ አቅዶ በሀገር ውስጥ ከሰለጠኑት እግረኛ ሰራዊቱ በተጨማሪ ውጭ ሀገር ድረስ ተልከው በጀት ፈጅተው የመጡ የጦር መኮንኖችን፣ ዘመን ያፈራቸው የቅርብ የጦር መሳሪያ እስከ መድፍና ታንክ ድረስ፣ የሀገሪቱን ምክትል ኢታማዦር ሹም በመሪ ደረጃ መድቦ የጀግኖቹ ቀየ መራዊ በአምስት አቅጣጫ አሰልፎ ይገኛል ሲልም ገልጿል። ታምር ይሰሩልኛል ብሎ መራዊ ከተማ ላይ ከደረደራቸው ሀይል ታንክና መድፍ ባሻገር አርበኛ ዘመነ ካሴ ከበባውን ሰብሮ ወጥቶ እንዳያዋረዳኝ በማለት በቢኮሎና ገርጨጭ በቅንባባና ብራቃት በአፈሳና ፋግታ በብራዳማና ሰከላ በኩል ሁለት ሳምንት ማሰልጠኛ አስገብቶ ያስወጣቸው የምስኪን ልጆችን እንቅልፍ ከልክሎ ደርድሯል ያለው አርበኛ እሸቱ ከዚህም ጀርባ ፍኖተ ሰላምና ኮሶ በር ላይ ከወለጋ አቅጣጫ እያመጣ ድጋፍ ሰጪ ሰራዊቱን እንደጉድ እየከመረ ነው ብሏል። እኛም ትናንት ገጥመን ካሸነፍንበት የስነ ልቦና ልእልና ከፍ ብለን እየጠበቅናቸው ነው ያለም ሲሆን፣ በእርግጠኝነት ለመላው ህዝባችን የምንገባው ቃል ቢኖር ሰበር ዜና ለማንበብ መራዊ እስከተቀመጡት ጋዜጠኞቹ ድረስ አንጠልጥለን እንደምንደፋቸው ነው ሲል አጽንዖት ሰጥቷል። ምድር ላይ ያጣችሁት ድል በሚኒስትር ደረጃ በሚመራ የፌስቡክ ሰራዊት ስነ ልቦናው የሚጎዳ መሪም ወደ አራት የሚከፈል ትግልም የለንም። አርበኛ ዘመነ ካሴ ካሸነፋችሁ ቆይቷል ያለው ደግሞ የቴዎድሮስ እዝ ምክትል የፖለቲካ ዘርፍ ኃላፊ ፋኖ ግሩም ምሳሌ ነው ችን አርበኛ ዘመነ ካሴ ላይ ተንኮልና ሴራ፣ ክፋትና ምቀኝነት እየተመለከትን በዝምታ ለማለፍ የሚያስችል የአዲሱ ትውልድ ድንቅ አስተሳሰብ አካሄድ አይፈቅድም ሲልም አክሏል። አዲሱ ትውልድ የአጥናፉ አባተን እሳቤ ስለተማረበት ጠዋት የመታው እንቅፋት ከሰዓት እንዲደግመው አይፈቅድም። ምክንያቱ ደግሞ በእርሱ ላይ የሚደርሰው ሁሉ የአማራን ትግል ለማዳከም ወይም ለመጥለፍ ምንጩ ከዘዋሪ መሪ የዘላለም የአማራ ጠላቶች መሆኑን ቀድመን ስለምንረዳው ጭምር ነው ብሏል። ፋኖ ግሩም ምሳሌ። ብአዴን የተባለው ተላላኪ ቡድን በአብይ አህመድ እየተመራ አማራን ከምድረ ገጽ ለማጥፋት የቻለውን እያደረገ ቢሆንም፣ ፋኖ ይህን ህዝብ ነጻ ለማውጣት በዘመኑ ሙሴ አርበኛ ዘመነ ካሴ እየተመራ ተስፋ እየገሰገሰ ይገኛል፣ ሲል የገለጸው ደግሞ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ጽሕፈት ቤት ኃላፊ አርበኛ ይትባረግ አንድ አርጌ ነው። በብልጽግና የሚደገፈው የእነጌታቸው ረዳ ታጣቂ ቡድን በትግራይ ድርድር ለማድረግ ቅድመ ሁኔታ ማስቀመጡ ተነገረ። ከትግራይ ኃይሎች በመነጠል በአፋር ክልል የተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር ማስታወቁን ትናንት ዘግበን ነበር። አፋር ያሉ የቀድሞ የትግራይ ኃይሎች አባላትና ከጌታቸው ረዳ ከስልጣን መነሳት ጋር ተያይዞ ለትግል በሚል ወደ ጫካ የገቡት ኃይሎች ወደ ትግራይ እንዲመለሱም ጊዜያዊ አስተዳደሩ ጥሪ አቅርበዋል። ታጣቂዎቹ መሪ ጀኔራል ገብረ እግዚአብሔር በየነ በበኩላቸው ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎች አስቀምጠዋል። የትግራይ ጊዜያዊ አስተዳደር ከትናንት በስቲያ ባወጣው መግለጫ ሀራ መሬት በሚል ስም በአፋር የሚንቀሳቀሱት ታጣቂዎች በበራህለ በኩል ወደ ኮኖባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን ያመለክታል። ይሁንና የአካባቢው ነዋሪ የታጣቂዎቹን እንቅስቃሴ መቃወሙን ተከትሎ ግጭት መቀስቀሱ ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉት ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጿል። በትግራይ ጊዜያዊ አስተዳደር ትናንት በተሰጠው መግለጫ ዙሪያ ዶቼቬሌ የጠየቃቸው በአፋር ክልል ያሉ ታጣቂዎች መሪ ብርጋዴር ጀኔራል ገብረ እግዚአብሔር በየነ ትግራይ በጦር አበጋዞች እየተመራች ነው፣ በትናንትናው እለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞቹ ነው ብለዋል። ጀኔራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች ናቸው። ኮረኔሎች፣ ጀኔራሎች እንዳሻቸው እያደረጉ ነው። በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት ትግራይ የለችም። በትናንትናው እለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉ ሲሆን በጀኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ ማስተዳደር እውቅና እንደማይሰጡት ተናግረዋል። ከዚህ በተጨማሪ ስለ ትናንቱ ክስተት ጀኔራል ገብረ እግዚአብሔር በየነ ወዲያን ጥሩ ሲናገሩ የአፋር ህዝብ ያመነበትን ነው ያደረገው። በጦርነቱ ወቅት ተቀይመናል ብለዋል። የታጣቂዎቹ መሪ ብርጋዴል ጀኔራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑን ለዶችቬሌ ገልጸው ቅድመ ሁኔታ ያሏቸውን ነጥቦችም አስቀምጠዋል። ጀኔራሉ እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው። ያወጣነው ቅድመ ሁኔታ አለ። ትጥቃችሁን አውርዳችሁን የሚባለው በፍጹም አይሆንም። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም ይታጠፍ፣ እርሱን ተከትሎ ያለ ጭቆና ይቁም፣ በትግራይ በህዝብ ተቀባይነት ያለው መንግስት ይኑር፣ ገለልተኛ ሰራዊት ይኑረን፣ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም ሲሉ ተናግረዋል። ሆኖም ይህ በጌታቸው ረዳ ቡድን ፖለቲካዊ ክንፍ ይመራል የሚባለው ጦር በብልጽግና ድጋፍ እንደሚደረግለትና ህወሓትን ከትግራይ ለማስወገድ ማንኛውም ድጋፍ ከአዲስ አበባ እንደሚላክለት ይነገራል። በመሆኑም ቡድኑ ይህን አይተገብርም ብሎ ያሰበውን የመደራደሪያ ቅድመ ሁኔታ ያስቀመጠው በትግራይ ህዝብ ዘንድ ለሰላም ዝግጁ አይደለም ላለመባል ነው የሚል አስተያየት እያሰጠ ነው። የኤርትራ አምባሳደር አብይ ከኤርትራ ጋር ጦርነት ለመክፈት አቅም የለውም ሲሉ ተናገሩ። የኤርትራ መንግስት፣ የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አንደ ብርሃን ወልደ ጊዮርጊስ በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው ተናግረዋል። አምባሳደር አንደ ብርሃን ጨምረውም የአሰብን ጉዳይ እያነሳውና የጦርነት ነጋሪት እየጎሰመ ያለው በውስጣዊ ችግሮች ምክንያት መሆኑን ተናግረዋል። አብይ አህመድ ይህንን ያነሳው በሀገር ውስጥ ያጋጠመውን ችግር ትኩረት ለማስ ለማስቀየር ይመስለኛል። የኢትዮጵያን ውስጣዊ ጉዳይ ካየነው በአማራ ጦርነት አለ፣ በኦሮሚያ ጦርነት አለ፣ በትግራይ ያለው ችግርም በቋሚነት አልተፈታም፣ በሶማሌ ክልል ውስጥ በኦጋዴን ነጻ አውጪ ንቅናቄ ችግር አለ፣ በክልሎች መካከልም የድንበር ውዝግብ አለ ሲሉ ተናግረዋል። አምባሳደሩ በመቀጠልም የአብይ አህመድ መንግስት ኤርትራን ስለ መውረር ያነሳው በእነዚህ ሁሉ ቀውሶች መሀል ነው። በእኔ ግምገማ አብይ ከኤርትራ ጋር ጦርነት ከጀመረ የስልጣኑ ማብቂያ ይመስለኛል። ስለዚህም ይህ መንግስት ራሱን የበለጠ ችግር ውስጥ አይከትም። በመሆኑም ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት የለኝም። ይህን ጦርነት ለመጀመር የሚያስችል አቅም ያለውም አይመስለኝም ሲሉ መናገራቸውን ከቃለ ምልልሱ ላይ አንብበናል። አምባሳደር አንደ ብርሃን በአሁኑ ወቅት የየመን የሰላም ሂደት ዋና አማካሪ ሆነው እየሰሩ ይገኛሉ። በአሜሪካ የመንግስት መስሪያ ቤቶች በመዘጋታቸው ምክንያት ትራምፕ የዲሞክራቶች ተቋማት ላይ ማነጣጠራቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ ከተዘጉ ሶስት ቀን ሊሞላቸው የተቃረቡትን የአሜሪካ የመንግስት መስሪያ ቤቶች ምክንያት በማድረግ እሳቸውም ሆኑ የበጀት ዳይሬክተሩ የትኛዎቹን የዲሞክራቶች ተቋማት እንደሚቀንሱ፣ እንደሚሰሩ ተናግረዋል። ሪፐብሊካኖች እድሉን እንዲጠቀሙም ሀሳባቸውን አቅርበዋል። በዚህም በመንግስት የገንዘብ ድጋፍ የሚደረግለት ህግ የጤና እንክብካቤ ኢንሹራንስ ድጎማዎችን ማካተት ያስፈልጋል ያስፈልጋል የሚለውን የዲሞክራቶች ፍላጎት ወደ ጎን እንዲሉ ጠይቀዋል። በካፒቶል ሂል የሚገኙት ሪፐብሊካኖች እንደ ዲሞክራቶች የመንግስት ተቋማት ስራ ላይ ባለመሆናቸው ምክንያት እርስ በእርሳቸው መወነጃጀላቸውን ቀጥለዋል። በዚህ ምክንያትም በመቶ ሺዎች የሚቆጠሩ የፌዴራል ሰራዊቶች ቤት እንዲቆዩ ሆነዋል። ሌሎች ደግሞ ያለ ክፍያ ለመስራት ተገደዋል። አንዳንድ የፌዴራል ፓርኮች ለጎብኚዎች የተዘጉ ሲሆን እንደ ስታቸው ሊበርቲ ያሉት ክፍት ሆነዋል። ተንታኞቹ ሁለቱም ወገኖች ከአሜሪካውያን ጫና ሳይደረግባቸው ይስማማሉ ብለው አይጠብቁም። ትራምፕ ሐሙስ ዕለት ከአሜሪካ የበጀትና አስተዳደር ቢሮ ወይም ኦኤምቢ ዳይሬክተር ከራሰል ቮት ጋር ባደረጉት ውይይት ምን ሊወስኑ እንደሚችሉ በትክክል ግልጽ አልሆነም። የአገሪቱ ኮንግረስ የመንግስት ስራዎችን ክፍት ማድረግ ሲያቅተው የኦኤምቢ ዳይሬክተር የትኛዎቹ የመንግስት ስራዎች መቆም እንዳለባቸውና አስፈላጊ የሆኑትን ለመምረጥ ከፕሬዚዳንቱ ጋር ይሰራሉ ከፌዴራል መስሪያ ቤቶች ሁለተኛዎቹ ሰራተኞች በፎሎ ላይ እንደሚቀመጡ መመሪያ ይሰጣል። ይህም ማለት ሰራተኞች ሳይከፈላቸው እረፍት እንዲወጡ የሚደረግበት አሰራር ነው። በመጀመሪያ ቀን ዋይት ሃውስ 18 ቢሊዮን ዶላር በኒውዮርክ ለመሰረተ ልማት ፕሮጀክቶች የተያዘን ጨምሮ ለዲሞክራት ግዛቶች የታሰበውን በቢሊዮኖች የሚቆጠሩ ዶላሮችን ለማዘግየት ወይም ለመሰረዝ ተንቀሳቅሷል። ኒውዮርክ ሴናተር ቻክ ሹመር እና የተወካዮች ምክር ቤት ዲሞክራቲክ መሪ ሀኪም ጄፍሪ ሀኪም ጄፍሪስ ግዛት ነው። የመንግስት መስሪያ ቤቶች እንደገና እንዲከፈ እንዲከፈቱ ከተፈለገ ሁለቱም ወገኖች አንድ ላይ መሰብሰብ አለባቸው ተብሏል። ሪፐብሊካኖች ከነሱ ጋር ውሳኔ ለማሳለፍ የስምንት ዲሞክራት ሴናተሮች ድምፅ ይፈልጋሉ። ዲሞክራቶች ደግሞ 13 ሪፐብሊካኖች ከጎናቸው እንዲቆሙ ይፈልጋሉ። ትናንት ሐሙስ በካፒቶል ሂል በተደረጉ ጋዜጣዊ መግለጫዎች ላይ ሁለቱም ወገኖች ለመግባባት እንደሚችሉ ፍንጭ አልሰጡም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜና፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።